በውስጥሽ ያለው የእግዚአብሔር ጸጋ ለብዙዎች ከዛሬ ጀምሮ መድኃኒት መሆን ይጀምራል። አሜን። በአንቺ በኩል ሲመጡ በጸጋሽ በአገልግሎትሽ በኩል ሲመጡ እውነት እምብስል የባለቤትሽ የስራ በር ለረጅም ጊዜ በትክክል አነጋጋሪ ነገር ሆኖብኛል። እኔ ራሱ የእሱ ስራ ማጣት። ዛሬ ቁልፉን ከጠላትሽ ወስጃለሁ። አሜን። የሟርተኞችን ቀንድ የምሰብር ቅባት ዛሬ ፈሷል። አሜን። አባትሽ ሙስሊም ነው እንዴ? ሙስሊም ነው። ሙስሊም ነው። እሱ ልክ እንደ ጥንቆላ ምናምን መናገር አይፈልግም፣ ግን ሰዎች መጥቶ እኛ ትንቢት እንደምንናገር እሱ የሆነ የሆነ ነገር እንድነግራቸው ትክክል ጥርግ ብሎ ከላዩ ላይ ዛሬ የሚገፋም መንፈስ አለ። አሜን ወደ እሱ የምትላክ አንድ ነቢይት አለች። ገላይ ገላይ፣ ማን ነው ስንሽ፣ ገላይ አንቺ ነሽ የምትሄጂው። አሜን እስከ ዛሬ ደግሞ ባንቺ እየተገረሙ ያሉ ወዳጆች ሳይሆን ጠላቶችሽ ናቸው። እውነት ነው፣ ባንቺ የሚገረሙ እውነት ነው። በዚህ ልክ ተዋግተናት፣ በዚህ ልክ አሳድደናት፣ እውነት በዚህ ልክ እኛ ዋጋ ከፍለን፣ እውነት ምን ነው አትወርቅም፣ እውነት ምን ነው አትደክምም። የኔ ወዳ ግራ ገብቶችኋል። ባለ ውለታዬ እኖርልሃለሁ። የኔ ጌታ አሁንም ገና ግራ ይገባችኋል። አሁን በትልልቅ ከተማ ስትፈለግ ያለው አሜን። በውስጥሽ ያለው የእግዚአብሔር ጸጋ ለብዙዎች ከዛሬ ጀምሮ መድኃኒት መሆን ይጀምራል። አሜን። የእግዚአብሔር ሰው ትላንትና ማታ ልመጣ ነበር ጌታ ሆይ ጸሎት ሳምንት ገብቼ ወጣሁና ድጋሚ ልገባ አልኩና ጌታ እሄዳለሁ አልኩት። ትላንት የሆነ ሰው ይዞኝ ወደ ታመመ ሰው እና ልጸልይ ለሴትዮዋ እየጸለይኩ በክርስቶስ ኢየሱስ ስም ዛሬ እሄዳለሁ በመጨረሻ ትናገረኛለህ። እንዲህ እንደምትናገር ቅድሚያ ነው ጸለይኩት በጌታ ፊት ቅድሚያ በእውነት ዛሪውን የትንቢቱ ፍጻሜውን የሚያፋጠን ጸጋኔ ላያለ አምናለው። በኢየሱስ ትንቢት ብቻ እያወራን አይደለም። ዋና ቦታ እየነካሁ ነው። ዋናውን ቁልፍ ይሻላል። ይከፈታል፣ ይለቀቃል። አንዴ ከእኔ ጋር ይከፈታል፣ ይለቀቃል፣ በሉ። አሁን ደግሞ እየተገረሙ ያሉ ጠላቶች ብዙ ናቸው። በኃይላቸው በአቅማቸው፣ በገንዘባቸው፣ በመዋርታቸው፣ በድግምታቸው ብዙ ስለተዋጉፍ እውነት ስላልተፈጠረ፣ እውነት ነው። አሁን ደግሞ ልክ አንቺን ለማዳከም በንቺ በኩል ሲመጡ፣ በጸጋሽ በአገልግሎት በኩል ሲመጡ፣ እውነት እምብስል እውነት፣ የባለቤትሽ የስራ በር ለረጅም ጊዜ በትክክል እስካሁን ተዘግቶ ነው ያለ። እውነት ምንም ስራ የለው። እውነት ቁጭ ብሏል። አነጋጋሪ ነገር ሆኖብኛል። እኔ ራሱ የእሱ ስራ ማጣት። አዎ፣ ዛሬ ቁልፉን ከጠላትሽ ወስጄያለሁ። አሜን፣ ወስጄያለሁ። አሜን። ተቀበልኩ። ዛሬ መጨረሻዬ ነው እንደዚህ ወደ አራት በሚሆኑ ልጆች አዎ፣ አራት ናቸው አራት፣ አዎ፣ ልጆች፣ አዎ። በሷ ብዙ ሙከራ ተደረገ፣ ይምብስባል በአራት ልጆቿና በባሏ ስራ ተጽዕኖ ሊያሳድሩ እጅግ ጥረት እያደረጉ ናቸው። አሁን ደግሞ የመዋርተኞችን ቀንድ የሚሰብር ቅባት ዛሬ ፈሷል። ይሄ ብቻ አይደለም። አባትሽ ሙስሊም ነው፣ ሙስሊም ነው። እሱ ልክ እንደ ጥንቁላ ምናምን መናገር አይፈልግም። ግን ሰዎች መቶ እኛ ትንብት እንደምናገር እሱ የሆነ የሆነ ነገር እንድነግራቸው። ትክክል ትክክል። ለእሷም አውርቶ ተገርማለች። ለሷ አዎ፣ ቁጭ ባለበት ሰላም እያለ ያወራል። ግን ማውራት አይፈልግም። ሼኪ ነው። አላህ ኩበር ይላል አትልም? እሺ። ግን ሰዎች ይፈልጉታል። እውነት ነው። ውሁ ትርግ ብሎ ከላዩ ላይ ዛሬ የሚገፋ መንፈሳለች። አሜን የምድር የዘር የሃይማኖት ይገፈፋል። የሰማ የክርስቶስ የተቀደሰው የወንጌል ኃይሌን ሰው ያገኛል በየሱስ ስም። ልቡን መልሻለሁ ሳይፈልግ ወደ እሱ የሚላኩ የጨለማ መላእክቶችን አባረርኳቸው። አሁን እሱ ከእኔን በላይ አንዴ፣ አንቺ ወደ ቤት ገብተሽ ስትወጪ ነጻ ይወጣል። አሜን። ወደሱ ሱ የምትላክ አንድ ነቢት አለች። ገላዬ ገላዬ ነኝ። ማነው ስንሽ፣ ገላዬ አንቺ ነሽ። የምትሄጂው የእግዚአብሔር ሰው መጽሐፍ ቅዱስ ይዤ፣ አባቴ 13 ልጆች አሉት፣ ከተለያዩ ሴቶች ወልዷል ቆ የሚወደው እኔን ነው። ባለሀብት ልጆች አሉት ሶስት አራት ሁለት መኪና ያላቸው አሉ። እነሱ ጋር ሄድን። ልጄ የዋሁ እያለ እኔ ጋ ይመጣል። ቁጭ አርጌው ጫት ግዢልኝ ይላል። እገዛለታለሁ፣ ግን ቻይናል ነው የምከፍትለት። ቻይናል ይመክረኛል። የአንቺ በረከት ያለው በወንጌል ነው እንዳትይ በአላህ ይሸሻለው ይለኛል። አርሲ ውስጥ ነው እሱ ተወልዶ ያደገው እና ግማሽ ፓርት አርሲ ውስጥ ነው ያሉት፣ ቤተሰቦቻችን ማለት ነው። ሙሉ 75% ጋቼ ናቸው ያሉት። እና እዚህ አርሲ ውስጥ ያሉት ሙስሊም ናቸው። የሚገርመው ከአባቴ የተወለዱ ሁሉ አገልጋዮች ናቸው። ሻሸመኔ። አዎ፣ ሻሸመኔ ሀላባ መውጫ ያለው መስረተ ክርስቶስ ነው መሰለኝ። እዛ ትልቁ ወንድማችን ኳየር ነው። እህታችን ትልቁ እህታችን ደግሞ ኮፈሌ መውጫ አዲሱ መናሪያ ጀርባ ያለው ሙሉ ወንጌል ቸርች አገልጋይ ናት። ያኛው እዛ ገጠር ያሉት የቤተክርስቲያን ሽማግሌዎች ናቸው። አንዱ እንደውም ማቴዎስ የሚባል መሪ ነው ለቸርቹ ሰሚ ብያዋለሁ እሺ እውነት የጠራኸኝ ከሆነ ከኔ ጋር ካለ አባቴን በጣም ወደዋለሁ ጌታን ሳይቀበል እንዳይሞት የኔ አባት ብዬ ሁል ቀን ምጸልየው ጸሎቴ ባንቺ ነው ጌታን የሚቀበለው አሜን አመጣው አሜን ወረስ ነው አሜን ወረስ ነው አሜን ሃሌሉያ አንድም ችግር የለም አሜን የባለቤትሽ የስራ በር ያው ከዛሬ ጀምሮ ተከፍቷል። አሜን እስካሁን ፈልጎ ነው ስራ ያጣው። አሁን ተፈልጎ ስራ ይይዛል። አሜን ባንቺ ላይ ያለው ቅባት አሜን አባትሽን አሜን በአጭር ጊዜ አሜን ሰብሰብ አድርጎ ወደ ጌታ አሜን በተንሳኤው ልጆችሽ እጅግ የተባረኩ አሜን። የአንቺ ጸጋ በሰባት እጥፍ ከዛሬ ጀምሮ ይጨምራል። አሜን። ምን ነካት እስከምትባይ ድረስ መክበድ እንጂ መቅለል ከዛሬ ጀምሮ አይሆንላችሁም። አሜን። መጨመር እንጂ መቀነስ በህይወታችሁ ላይ አይሆንም። አሜን። አሌሉያ። እጅግ የተቀየረ ኖሮ አሜን። እጅግ የተባረከ ነው ከዛሬ ቀን ጀምሮ ትኖር ያለሽ ደግሞ ምንም አይጎልም። ላንቺ ናይ ልጸልልሽ ዝም ብሎ ያለመልም። ምንም ከሌለበት ምንጭ ያፋልቅ ከዛሬ ጀምሮ በአንቺ አገልግሎት አሜን። አንቺም አሜን፣ ሌሎችም ይባረክ አሜን ተቀበልኩላላቦስራዳላቦስያ ኮቴውን የሚያካብድ ኃይል ጠብቃት የሚቀጥል የማይቋረጥ ታምራት በሕይወትሽ ላይ ሆኗል። አሜን ተቀበልኩ። ከዛሬ ጀምሮ ላንቺ ካመፁ ብዙዎች ዋጋ ይከፍላሉ። ላንቺ ከታዘዙ ብዙዎች ይባረካሉ። አሜን። ምንም ማድረግ አይቻልም። ትንቢት ነው። አሜን። የቅባቱ ባህሪ ነው። አሜን። ኢየሱስ